ጋራ እና ዛቻ ያለበት ህይወት ደስ አይለኝም በምታስፈልገኝ ሰዓት አልተገኘ አልተገኛለ እኮ እሺ በቃ ያለፈው ነገር ታዩና ነገር በቃ ዛሬ ላይ እንደዚህ መሆን የምትፈልገው አቅም ከዚህ እኔ አልፈልግም በፊትም ከዚህ በኋላ የፈጠሩ አይቻልም። በቃ በቃ ከእነሱ ጋር ተነጋግሬ የወሰንኩት ውሳኔ ነው። ፕሊዝ፣ ከእነሱ ይበልጣሉ ሁሉም የተፈጠረውን ነገር ወደ ቤትሽ በይኝ፣ በእናትሽ እዚህ ልክ እየለመንኩሽ ሰላም፣ እንዴት የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁልኝ እኔ ያለሁላችሁ እግዚአብሔር ተመሰግነውል ተቀባፋን ቤተሰቦች እናንተም ላይካችሁ፣ ሼር ኮሜንታችሁ እንዲሁ ደግሞ ሰብስክራይብ እየቀነሰብኝ ነው። ራተውት ቤተሰቦች ደጋፋ አርጉኝ ተውጥ ተውት፣ ግን አበረታቱኝ። እኛ ኮ እውነቱን ለመናገር የማዳም ቆመሞች እኮ ስንቱን ኮነ ያሳደቅ ነው፣ ግን እርስ በራሳችን ላይ ለምንድነው የተጨካከነው? ምክንያቱስ ከምሬ ነው ሰው እንደምንደግፎ ሰውን እንደምንረዳ ራሳችን እርስ በራሳችን ብንረዳዳው ከምር የት እንደርሳለን። ግን እንደዛ እናደርግምና፣ እንግዲህ የምታበረታቱ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ እጅግ በጣም አመሰግናለሁ። እግዚአብሔር ስጥልን። እና ኤሮቲ ትላንትና ከትላንትና ወዲህም ጋሻ አብረሽ እሳቸው እየዛቻ ነበረእና ምንም ቢያደርገው ምንም ቢፈጠር ማንም ሰው እንዳትናገሩብኝ እያለ ነው እና ሲጀመር ሰው ተናግሮብህ አይደለም፣ በጭንቅላት አስበህ የምታደርገው ነገሮች ሰው ምን አገባ? በትዳር ውስጥ ማንም ሰው መግባት አልችልም። ስለዚህ አንተ ሁሌ ዛቻ፣ ሁሌ ዛቻ እይበዛክበት በነጋቶ ሴቶች ጊዜ ትመጣለ። እንግዲህ ኤሮቲም ትናንትና መርስ ይሰታለች። በዚህ በዛቻ እኔ ወደ ቤት መግባት አልፈልግም። እሱ ያስመስላል፣ ሚዲያ ላይ መጥቶ ያስመስላል። ግን ቤት ውስጥ የሚያደርገው ሌላ ነው ብላለች። እውነት እዚህ ሚዲያ ላይ መታችሁ አፋችሁ ማር ተቀብታችሁ ስትናገሩ አቤት ውስ የቤት ቤት ፊት እንዴት እንደሚያምርባችሁ፣ ግን ደግሞ ዞር ስትሉ ከጅ ካሜራ ጀርባ ልጅቷ በጣም ስለተጎዳች ነው እንጂ ማንም እኮ ትዳሩን ትቶ አይወጣም። ስልችት ስላላት ነው። አሁንም እንግዲህ ድቃዎችን ልብሶችን እ ይወጣሉ ብላለች። ትላንትና እና እቤቷ ሄደ ባትወጣም ተመካክሮ ነገሮች ፈቶ ቢቀመጡ ጥሩ ነው። ሩታ ግን ትፈልጋለች። ለምን ትዳሯ ነው፣ ምንም ቢሆን ማለት ነው። ትፈልጋለች ስላችሁ፣ በቃ ትዳሮን መያዝ ትፈልጋለች። ግን አብረሽ፣ እዚህ የምናገረውና ቤት ውስጥ የምናገረው ሌላ ስለሆነ ተግባሩ ሌላ ስለሆነ ነው ልጅቷ የፈራችው። ነጌስ፣ ምን ምንድን ነው የምትደገምብኝ? ከዚህ በፊትም ብዙ ነገር ተፈጥሮ እንደዚሁ ተነጋግረን ብዙ ነገር ስለደረሰብኝ ብላለች። የስመሰይ ማለት የስመሰላ መኖር ጥሩ አይደለም። አንደኛ ነገር ትዳርም አይዘልቅም። ሁሉም ነገር ጥሩ አይሆንም። እንደ ውሸት ደግሞ በጣም የሚያስጠላ ነገር የለም። እና አብርሽ አሁን እግርሽ ተንበርክኬ እንደ ለምንሽ ነው የፈለግሽ አለ። ጥፋት እኮ አንተ ያጠፋ ያሰራ እኮ አንተ ተንበርክከ አይደለም። ከምሬ ነው። በቃ እንጃ ተንበርክክ ራሱ ቁጭ ብለ መሬት ላይ ተንከባብለ ራሱ ሩታ ነቅርታ ብትለት ምንም አያስብ። ለምን ስራህ በጣም ያስጠላል። በተለይ ኤንጀል ስታደርጉ አነጋገሮቹ እንደ ወንድ ላጤ ነገር ነበረ ሲያደርግህ ነበረና ባለትዳር ወንድ እንደዚህ አያደርግም። ግን ሰው ህይወታችሁ ውስጥ ገብቶ እየተጫወተ ነው እነሱ ግን ኳስ እየተጫወተው ነው እንደፈለጉ፣ ዩቱባችሁን ያሳድጋል። እናንተ ደግሞ ሞኝ ስለሆናችሁ ትራድ ትዳራችሁን ትፈታላችሁ ማለት ነው እና ትበጠበጣላችሁ። አንደኛ ነገር ደግሞ በምክር ማለት አንድ ሰው ተነጋግሮ መፈታም ይቻላል። ግን አብረሽ ስላልቻለ ነው እንጂ ሩታ በምትሄደና ሩታ በምትናገሩ ነገሮች አብረሽ ቢያደርጉ እዚህ ደጅ ራሱ አያወጡም። ስለዚህ እኔ በሮታ ምንም ነገር ዛሬም ነገ የምፈርድበት ነገር የለም። እሷ በታመመች ጊዜ እንዲሁ ደግሞ ሰው በሚያስፈልጋት ሰዓት ላይ እሱ ሌላ ሴቶች ጋር ሲሄድ ነበረ። ለዛ ነው ልቧ የተሰበረ። ሁለቴ ሶስት ስትደገም በጣም ነው የሚከፋው። ነገም ደግሞ ምንድን ነው የት ውስጥ የሚገባ የሚምለው ጥርጣሬ ስለሚገባት ልጅቷ ላይ ምንም ምን አልፈርድም። ባታስመስል ና የእውነት እውነት ተናግረው የከልብ ቢሆን እኮ ከልብ ከልብ ዶናንተ ማለት ነው። ከምሬ ነው። ና ተንበርክክ፣ ያለችበትን ቆፍር፣ የትም የትም ቦታ ሄደ ቶሎ ብሎ ሽማግሌ ልግ ራሱ ሩታን በሁለት፣ በሶስት ቀን ታስገባለ። አሁንም ትላንትና፣ የዛሬ የተናገርከው ጥፋት እንድንበረከክልሽ ነው እንደሚፈልግ ያለ ለምን አትበረከክለትም? አንተ እኮ ልጅም ብሆዶ ይዛ እኮ ነው አለችው። አንዷ ደግሞ የሆነች አይጥ መስለ መታለች። እና ሩቴ ያረገሰችው ከሌላ ነው ከምናምን ነው እያላችሁ ማለት ነው። እናንተ ጤነኛ ናችሁ? ግን ጭንቅላታችሁ ይሰራ ድግ። ዘንድሮ ሰዎች ምንድንነው ወዴት ነው የተቀየራችሁ? ወዴት እየሄዳችሁ ነው? እንዴት እያረጋችሁ ነው? አረቶት ከሰው ትዳር ውጡ፣ ውልቅ በለው። አረ የራሳቸውን ኑሮ ለምናትኖሩ? ግን ኢትዮጵያ የምትባል ሀገር ላይ እኔ እንጃ። ምንድን ነው የፈራ ነው ምንድነ ያ ተፈራለን፣ ማለት በቃ ሰው በጣም ኑሮ እውነት ከሁነው ነው ሰው ሰው ነው ብላችሁ ለመቅረብ በጣም ከባድ ነው። በዚህ ሰዓት ላይ እግዚአብሔር ብቻ ሰላ ቀን ያምጣለን። እና ሩት እንግዲህ ቤቱ ገብታለች። መቼም አብረሽ ማይለቃት ብዬ ነው የማስበው። አብረሽ አቤላን ደግሞ ጠምዶ ይዘዋል። ይሄ ልጅ ምንም አላደረገ። እንግዲህ እውነት ስትጀመር በዚህ ሰዓት ላይ እውነት ውሸት ሆና ነው የምትታየው። የእሱ ጥፋት ግን ሸፍኖት የልጁ ነው፣ በቃ እንደዚህ ጠምዶ የያዘው ሁላችንም፣ አንዳንዱ ሰዎች የምትናገረዋልና እንግዲህ። እሮትዬም እግዚአብሔር እርዳሽ አይዞሽ፣ ሴት ልጅ መቼ ሙሌም ነው የምትፈተነው። ይህ ፈተና ደግሞ እግዚአብሔር የሚወደው ነው የሚፈትነውና እና ላይክ ሼር ሰብስክራይብ ያድርጉኝ። የዛሬ ቪዲዮ ደግሞ ይኖራል። ማታ ምን እንደምለቁን እናያለን። መቼም ሩቲ ከቤት እንደማትወጣ አብረሽም ተንበርክኮ እንዲሁ ደግሞ ይቅርታ ጠይቆ ነገሩን እንደማያስተካክሉ በረምኑ ተስፋ አንደኛ ነገር አብረሽ ከልቡ ካልሆነ ነግም ደግሞ የሆነ ነገር ኩሽታ ሲኖር እሱ ይደግመዋል። ልጅቷ ሄኖ ሰራችሁ እንግዲህ ምን እንደምፈጠረው አብረን እናያለን ዛሬ